ሰላም ሰላም፣ የተከበራችሁ ዛሬም በአዲስ መረጃ መጥቻለሁኝ። በተለይም ደግሞ ዛሬ የምንመለከተው እንቁላል ሂሳብ ነው የምንመለከተው ወጪዎቻችንንና እንዲሁም ደግሞ ገቢዎቻችንን ሂሳብ ለማስላት የአንድ እንቁላል የመመረቻ ወጪዋ ምን ያክል ነው የሚለውን ነው የምንመለከተው ዛሬ። እጅግ ጠቃሚ መረጃ ታገኙበታላችሁ በጣም እርግጠኛ ሆኜ። ያ ማለት እኔም ራሱ ስሰራው በጣም ብዙ ጠቃሚ ነገሮችን ስላገኘውበት በጣም ይጠቅማችኋል ብዬ አስባለሁ። ስራም ላይ ላላችሁ እንዲሁም ደግሞ ለአዳዲሶቹ በጣም ይጠቅማችኋል። ያው ትርፎቻችንን ስናሰላ ምናልባትም እዚህ የአንድ እንቁላል ዋጋ ላይ ሂሳብ ስናወጣ ወይም ደግሞ ወጪያችን ምን ያክል ነው ብዬ ስሰራ የተጠቀምኳቸው ወደ አራት የሚጠጉ ፎርሙላዎችን ተጠቅም ያለውኝ። ከዚህ በተጨማሪ ደግሞ የቀሩ ሰባት የሚያክሉ ፎርሙላዎች አሉ። እንግዲህ አንድ ዶሮ አርቢ ወደ ስራው ሲገባ አክቹዋል ነገር ወይም ደግሞ መሬት ላይ የሚያገኘው ነገር አለ አይደለም። አርቢው ከእያንዳንዱ አርቢ በኢንፎርሜሽን መልክም ሊለቅም ይችላል። ሳይንስ ከሚለው መረዳት ይኖርበታል። ስለዚህ የተለያዩ ስራም ላይ ካለ ከዚህ በፊትም ሰርቶ ካወቀ መሬት ላይ ሊገኝ የሚችለው መገመት ይችላል። ስለዚህ ያንን ግምታዊ ሀሳብ ወይም ደግሞ ያንን ኢንፎርሜሽን ሰብስቦ ቀጥታ መሬት ላይ የሚወርድበትን ደግሞ ነገ እንደዚህ ብሰራ እንደዚህ ሊሆንብኝ ይችላል ብሎ የሚገምትበትን ፎርሙላዎች እንግዲህ ማወቅ ይኖርበታል። ከዛ ውስጥ ግን ቪዲዮ በጣም እንዳይዛዛባችሁ እኔ አራቱን ብቻ ተጠቅሜ ነው ይህንን የሰራብላችሁ። ዛሬ የምንመለከተው አንድ እንቁላል ምን ያክል ብር ጨረሰችብን፣ የሚለውን በደንብ ጥሩ በሆነ ማብራሪያ እሰጣችኋለሁኝ። ለዚህ ቤት አዲስ ከሆናችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ የሚጠቅም ቻናል፣ ወቅታዊ መረጃዎችን የምንለቅበት ነው። ዶሮ እርባታን ብላችሁ የምታጡት አንዳችም መረጃ የለም። እዚህ በሁሉም ዘርፍ ላይ የተለያዩ ቪዲዮዎችን ስለሰራ ማለት ነው፣ አጫጭር መረጃዎች። ፍላጎት ካላችሁ ደግሞ የቲክቶክ ቻናላችን እዛው ባዮ ላይ ታገኛላችሁ። የዩቲብ ቻናላችንም እንደዛው ባዮ ላይ ታገኛላችሁ። እዛ ላይ ገብታችሁ ጥሩ መረጃዎች ማግኘት ትችላላችሁ። የእኛ ምርትና አገልግሎት ማግኘት ለምትፈልጉ በ0954 62 13 24 ነው። በአጠቃላይ ከመተንተን ግን ዶሮ እርባታ ብላችሁ የምታጡት ነገር የለም። ማግኘት ብቻ አይደለም፣ ደረጃው ከፍ ባለ መንገድም ከእኛ ጋር አብራችሁ መስራት ትችላላችሁ። ከዘመናዊ አረባብ ጋር ማለት ነው። ስለዚህ የእኛ ምርትና አገልግሎት ለማግኘት አድራሻችን ዱከም ነው። ብሉን ላይ ልንጻ ሁለተኛ ፎቅ ላይ እንገኛለን። በ0954 62 13 24 ላይ ምርትና አገልግሎታችንን ማዘዝ መያዝ መጎብኘት ትችላላችሁ። በዋናነት ወጪውን የምንጀምረው ከመኖ ነው። እንግዲህ በዛሬ የምንሰራው የአንድ እንቁላል ወጪ ነው። እንግዲህ አንድ ዶሮ አርቢ በቀን አንድ ሺ ዶሮዎች ቢኖሩት ብለን ብናስብ አብዛኞቹ ከአንድ ሺ ዶሮች ስለሚጀምሩ አንድ ሺ ዶሮዎች ቢኖሯችሁ ስምንት መቶ እንቁላል ያክል ምርት የቀን ምርት ይኖራችኋል። ታዲያ እነዚህ ዶሮዎች 125 ኪሎ ተጠቃሚዎች ናቸው፣ በቀን ማለት ነው። በአማካኝ ነው የተመለከት ነው። ይህንን ምናልባት እንደ አርቢው እንቁ የራሱን መኖ የማምረት ሂደት ውስጥ ካለ፣ የራሱን መኖ እያቀነባበረ ካለ መጠኑ ከዚህ ሊቀንስ ይችላል፣ የሚመገቡት መኖ መጠን። ስለዚህ የእንቁላል ጠቅላላ ከ75 እስከ 80 ፐርሰንት የሚሆነው ወጪውን ይቀንሳል ማለት ነው። ስለዚህ መኖ ራሳችሁ የምታመርቱ ካላችሁ የምትሰጡት የመኖ መጠን በጣም አነስተኛ ነው። ስለዚህ ከዚህ የስድስት የሰባ ግራም ልዩነት ይኖረዋል በዶሮ ማለት ነው። ስለዚህ አዋጭ ነው። ከዚህ በታች ሎኳሊቲ የሆነ ፊድ የምትጠቀሙ ከሆነ ደግሞ ወይም ደግሞ አነስተኛ የጥራት ደረጃ ያለው መኖ የምትጠቀሙ ከሆነ ደግሞ ይሄ በሁለትና በሶስት ግራም ያክል ሊጨምር ይችላል በዶሮ። ስለዚህ ይህንን አማካኝ ያስኩላችሁ። ስለዚህ በመቶ 25 ኪሎ በቀን እንያዘው እና አንድ ዶሮ አርቢ ስምንት መቶ እንቁላል ቢያገኝ ብለን እንግዲህ አማካኙን ብንሰራ ያ በሰማኒያ ፐርሰንት ማለት ነው። በቃ በአጠቃላይ የሰራውት ፒክሲዝ ላይ ምናልባት ደካማ ዶሮ አርቢ ብለን የምንይዘው ነው ይሄ ስምንት መቶ እንቁላል እንኳን ቢኖረው በእንቁላል በአጠቃላይ አንዷ ዶሮ በአጠቃላይ እንግዲህ መቶ ሀያ አምስት ግራም ይጠቀማሉ ነበር ያልነው ለመንጋው ለአንድ ሺህ ዶሮ፣ ነገር ግን የሚጥሉት ብቻ ብለን ካሰብን ደግሞ ወደ መቶ ሀምሳ ስድስት ግራም ነው የሚጠጋው። ዶሮዎቹ ሁሉም አይጥሉም ማለት ነው ሁለት መቶ ዶሮዎች እየጣሉ አይደለም። ስለዚህ እነዚህ ሁለት መቶ ዶሮች የማይጥሉት ሁለት መቶ ዶሮች የምናገኘው ስምንት መቶ እንቁላል ነው ብለናል። ከአንድ ሺህ የማይጥሉት ሁለት መቶ ዶሮች ይኖራል። የሁለት መቶ ዶሮዎች እየበሉ ያሉት በማን ይካካሳል? እየጣሉ ባሉት ሲካካስ፣ ቅድም መቶ ሀያ አምስት ግራም ብለን በዶሮ ያነሳ ነው ይጨምርና ወደ መቶ ሀምሳ ስድስት ግራም ከፍ ይላል ማለት ነው። ስለዚህ በእንቁላል ዜሮ ነጥብ አምስት ስድስት ኪሎ አንድ ዶሮ ትመገባለች ማለት ነው። ስለዚህ በአጠቃላይ ዜሮ ነጥብ አንድ አምስት ስድስት ኪሎ አንድ ዶሮ አንድን እንቁላል ለማምረት የምትጠቀም ከሆነ አንዱን ኪሎ በስልሳ ሁለት ብር ገደማ ትገዙታላችሁ። አሁን ላይ ዘጠኝ ብር ከሰላሳ ሳንቲም ያክል በእንቁላል ፍጆታ አለባችሁ ማለት ነው። ዘጠኝ ብር ከሰላሳ ሳንቲም የመኖ ብቻ። ቅድም ለዛ ነው ያልኳችሁ ከወጪዎቻችን ሁሉ ከሰባ አምስት እስከ ሰማንያ ፐርሰንት የሚሆነው መኖ ብቻውን ነው የሚሸፍነው። እዚህ ላይ መስራት ይኖርብናል፣ ሁላችሁም አርቢዎች ማለት ነው። ስለዚህ ዘጠኝ ብር ከሰላሳ ሳንቲም ያክል ይፈጅባችኋል። ዝቅተኛ መኖ እንደው በስልሳ ብር በኪሎ ገዛው ቢል አንድ ዶሮ አርቢ ዘጠኝ ብር ያክል የመኖ ውጪ አለበት በእንቁላል ማለት ነው። ይህንን ደግሞ በሌላ አይነት ሂሳብ ደግሞ ላስረዳችሁ። ለምሳሌ አንድ ዶሮ 125 ግራም የምትጠቀም ከሆነ በአመት እስከ 45.6 ኪሎ ያክል አንድ ዶሮ ትመገባለች ማለት ነው። አንድ ከአንድ ዶሮ እስከ 290 እንቁላል እንኳን ብታገኙ ዞሮ ዞሮ፣ አሁንም ቅድም እንዳልነው አንዱን እንቁላል ለማምረት 0.15 ኪሎ ያክል ትመገባለች ወይም ደግሞ እስከ 156 ግራም ያክል ትመገባለች ማለት ነው። አንድ ኪሎ መኖ ስልሳ 62 ብር ከሆነ አሁንም በተመሳሳይ ቀደም ያልኳችሁን ብታባዙት ወይም ደግሞ ዜሮ ነጥብ 1ን በ62 ብር ብታባዙ 9 ብር ከ30 ነው የሚመጣው። ስለዚህ በአመታዊ ብትቀይሩት እንዲሁም ደግሞ መልሳችሁ ደግሞ አቨሬጅ አመታዊ ስላችሁ አቨሬጅ ከዶሮዎቻችን የምናገኘው ምርትንም ብትሰሩት እንዲሁም ደግሞ ወራዊውንም ብትሰሩት ተመሳሳይ ነው። ስለዚህ የዶሮዎቻችን የፕሮዳክሽን ሳይክላቸውን እየተከተልን መስራት ይኖርብናል። መቼ በደንብ ይጥላሉ፣ መቼ ይቀዘቅዛሉ፣ መቼ ያቆማሉ የሚለውን በደንብ ማወቅ አስፈላጊ ነው። ስለዚህ ይህንን በደንብ በግልጽ ማየት አስፈላጊ ነው። ሌላው ወደ መድኃኒት ወጪ እንምጣ። እንግዲህ አንድ ዶሮ አርቢ ዶሮቹ በጣም ጤነኛ ከሆኑና ጥሩ ሁኔታ ላይ ካሉ በየ15 ቀን ልዩነት ቢሰጥ ይመከራል። ያው እንግዲህ እዚህ ጋር ቫይታሚን ብቻ ማለት አይቻልም። መድኃኒት ብቻ ማለት አይቻልም አንቲቢዮቲኮችንም ማለት ብቻ ይቻል በአጠቃላይ ግን ሰፕልመንት ብለን እንያዘው እጥረቶች መፈጠራቸው ስለማይቀር ምናልባት የቫይታሚን ዲፊሽንሲ ሊኖር ይችላል የሚኒራል ዲፊሽንሲ ሊሆን ይችላል እነዚህ ዲፊሽንሲዎች በሰፕልመንት መልክ ነው ከመኗቸው በተጨማሪ እንዲሁም ደግሞ ስክራች አርገው ወይም ደግሞ ጭረው ከሚያገኙት በተጨማሪ የምንሰጣቸው ማለት ስለዚህ እንቁላል ቅርፊት መሳሳት ሊኖር ይችላል የካልሲየም ሰፕልመንት ያስፈልጋቸዋል አፕታይት መሮድ ሊሆን ይችላል ዶሮቻችን ስትረስ ላይ ሲሆኑ ሊሆን ይችላል። የአየር ጸባይ መለዋወጥ ሊሆን ይችላል። ምናልባት ሞልት እያደረጉ አነዋል። ሞልት ላይ ሆነው ሊሆን ይችላል። ወይም ደግሞ ዶሮቻችንን በዓመት ውስጥ የሚያራግፉበት ወቅት ላይ ያላቸው ወይም ደግሞ ላባቸውን የሚያወርዱበት ጊዜ ላይ የተለያዩ ሰፕልመንቶች ሚራልሶች ያስፈልጓቸዋል። ያንን በፍጥነት ተክቶ ወደ ፕሮዳክሽናቸው ለመመለስ ያክል ማለት ነው። ስለዚህ እነዚህ ጉዳዮች ከግምት ውስጥ መግባት ይኖርባቸዋል። ይሄንን ግን ምናልባት ዲቴል ነገሩን ልንገራቸው። እንግዲህ ከዚህ በፊት እንግዲህ ወጪዎችን ስሰራ ቫይታሚን ይህን ያክል ብር ብዬ ነበር የምጠቅስላችሁ፣ መድኃኒት ይህን ያክል ብር ብዬ ነበር የምጠቅስላችሁ። ነገር ግን ያ ነገር እንዴት መጣ የሚለው የጀርባ አመጣጡን እንመልከተው። ለምሳሌ አንድ ሺ ዶሮ አርቢ አንድ ሺ ዶሮዎችን ታስገባላችሁ ብዬ ጠቅሼላችሁ ነበር። አንድ ሺ ዶሮዎች ማለት ከ230 እስከ 250 ሊትር ውሃ የሚጠቀሙ ዶሮዎች ናቸው። በአማካኝ ምናልባት ሞቃትም ቦታ ሊኖሩ ይችላሉ፣ ቀዝቃዛም ቦታ ሊኖሩ ይችላሉ። ስለዚህ አንድ ግራም በሁለት ሊትር የሚበጠበጥ ከሆነ ዶሮቻችሁ ለተከታታይ አምስት ቀን ቢጠጡ እስከ 1250 ሊትር ይጠጣሉ ማለት ነው። ስለዚህ 1250 ሊትር የሚጠጡ ከሆነ ደግሞ ያ ማለት አንድ ግራም በሁለት ሊትር ካልነው ወደ 625 ግራም አካባቢ ቫይታሚን መድኃኒት ወይም አንቲባዮቲክ ያስፈልጋቸዋል ማለት። ስለዚህ በአጠቃላይ ግን በቫይታሚን ስሌት ብንወስደው 625 ግራም የሚያስፈልግ ከሆነ ያ ማለት ወደ መቶ ብንቀንሰው 6.25 ፓክ ያስፈልጋቸዋል ወይ እሽግ ያስፈልጋቸዋል ማለት 6.25፣ ሙሉ 6 እሽግና አንድ ሩብ ያስፈልጋቸዋል። ስለዚህ ይሄ ሩብ የሚባለው ነገር ስለማያመች፣ ለግዢ ስለማያመች ቀጥታ ወደ ሂሳብ ስሌት ስንቀይረው አንድ ቫይታሚን ከ370 እስከ 400 ብር ትገዙታላችሁ። በአማካኝ 380 ብር ብለን ብንይዘው በአጠቃላይ አንዱን ግራም መድኃኒት ወይም ደግሞ አንዱን ግራም ቫይታሚን ለመግዛት 3.8 ብር ያስፈልጋችኋል ወይም ደግሞ 3 ብር ከ80 ሳንቲም ያስፈልጋችኋል ማለት ነው። 3 ብር ከ80 ሳንቲም አንዱን ግራም ለመግዛት የሚያስፈልጋችሁ ከሆነ 625 ግራም ደግሞ በ2375 ብር ትገዙታላችሁ ማለት ነው። ይሄ ለተከታታይ አንድ ጊዜ ለምሳሌ በየ15 ቀን ልዩነት ዶሮችን ባለፈው ሰጥቼ ከነበረ አሁን መስጠት ብፈልግ በዚህ አይነት ስሌት እጠቀማለሁ ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለባችሁ እንደ ምሳሌ ካልኩሌሽኑን ለማስረዳት ነው እንጂ እያንዳንዱ ቫይታሚን የሚቆይበት የቆይታ ጊዜ አለ። ለምሳሌ በተለይ ደግሞ እጥረቶች በሚፈጠሩበት ሰዓት የሚኒራል እጥረቶች በሚፈጠሩበት ሰዓት እንዲሁም ደግሞ የኤሌክትሮላይቶች እጥረት በሚፈጠርበት ሰዓት የቫይታሚን እጥረቶች በሚፈጠርበት ሰዓት ለዶሮቻችን እነዚህ የኬሚካላዊ ለውጦችን የሚያከናውኑ አይነት ግብዓቶች እጥረት በሚከናውንበት ሰዓት የጀምራችሁ የምታቆሙበት ጊዜ ለዶሮቻችን ለማንኛውም ብለን የምንሰጣቸው አለ። እንዲሁም እጥረት አለ ብለን አስበን የምንሰጣቸው አለ። ስለዚህ የቆይታ ጊዜያቸው አምስት ቀን ብቻ ላይሆን ይችላል። ሊያጥርም ሊረዝምም ይችላል ማለት ነው። መድኃኒትም አንቲቢዮቲክም በተመሳሳይ መረዳት ያስፈልጋል። ስለዚህ ለመድኃኒታችን 2350 ብር ብታወጡ በአጠቃላይ እንቁላል ላይ የሚደርሰው ዜሮ ነጥብ አንድ ሳንቲም ነው። ያ ማለት በወር አንድ ጊዜ ያክል ለአምስት ቀን እንኳን ብትጠቀሙ በአንድ እንቁላል ላይ ዜሮ ነጥብ አንድ ሳንቲም ያክል ዜሮ ነጥብ አስር ሳንቲም ማለት ይቻላል፣ ዜሮ ነጥብ አስር ሳንቲም ያክል ወጪ ይኖርባቸዋል። ወደ ቤት ኪራይ ስንመለስ የቤት ኪራይ ስንመለስ እስቲ ከቤት ኪራይ በፊት ግን አንድ ማየት ያለብንን ነገር እንመልከት። ምናልባት እዚህ ውስጥ ግን ሰብስክራይብ ላደርጋችሁ ሰዎች ትኖራላችሁ እና ሰብስክራይብ ብታደርጉ በጣም ትጠቀሙበታላችሁ የእኛን ምርትና አገልግሎት ምንድናችሁ? ምንድን ነው ምርታችሁ ያለው ብላችሁ ለምትጠይቁ፣ ወይም ደግሞ ምንድን ነው ምሰሩ ስራ ብላችሁ ለጠየቃችሁኝ ከማስተዳደር ጀምሮ ነው። ምን ጀምረው ማቋቋም አለ ማስተዳደር ስራ አለ፣ እንዲሁም ደግሞ ቄብ ዶሮዎችን ማስረከብ ስናስረክብ ግን ትንሽ ለየት የሚያደርገው ነገር ፓኬጅ ነው ያለን። ፓኬጁ ምንድነው? ቤቶችን ከማጽዳት ይጀምራል። ኬሚካል ርጭትን ይጀምራል። ሙሉ ግብአቶችን ለዶሮ እርባታ ያስፈልጋሉ ብለን የምናስባቸውን የተዘጋጁ እቃዎችን በአንድ ጊዜ በራሳችን ባለሙያዎች በራሳችን ትራንስፖርት እዛው ድረስ አድርሰን ገጠማዎችን አከናውነን ቤቱን ለዶሮች ሬዲ ማድረግ፣ ይሄ ሁሉ በነፃ ነው የሚሰራው። ምንም አይነት ክፍያ ሳንጠይቅ ዶሮቻችንን ከእኛ ኦርደር ስላደረጋችሁ ብቻ የሶስት ወር የቦቫንስ ብራውን ዝርያዎች እኛ ጋር ይኖራሉ። ለተከታታይ ሶስት ቀን ስልጠና ብትወስዱ እጅግ በጣም የተሻለ ስራ ትወስዳላችሁ። ያ ማለት ግን እኛ ጋር ስለምትወስዱ ብቻ ስልጠና ውሰዱ ሳይሆን ከየትኛውም አካባቢ ላይ ትመጡ ትችላላችሁ። ዶሮ እርባታ ግን እጅግ ስልጠና የሚያስፈልገው ስራ ነው። ያ ማለት ከዚህ ቀደም ልምድ ካላቸው ሰዎች በተወሰነ መልኩ ሙያቸውን ብትጋሩ በጣም የተሻለ ነው። አዲስ ስትሆኑ ትንሽ ቻሌንጂንግ ስለሆነ ስራውም ራሱ ተደራርቦባችሁ ከአቅም በላይ እንዳይሆን መጀመሪያ ስቲ ዶሮ እርባታ ስራው ምን ይመስላል፣ ምናልባት ከእናንተ ጋር ላሄድ የሚችልበት ሁኔታ አለ። ስለዚህ እኛ ጋር የምትመጡ ከሆነ ዱከም ነው አድራሻችን። ለሶስት ቀን ያክል ነው ስልጠና የሚሰጠው፣ ለግማሽ ቀን ነው። ለትራንስፖርቴሽን እጅግ መቺ የሆነ ቦታ ነው። መናኸሪያ ስደርሱ እኛ በትራንስፖርት በራሳችን ትራንስፖርት እንቀበላችኋለን። ስንመልስም እዛው መናኸሪያ እንመልሳችኋለን። በቂ ትራንስፖርት የምታገኙበት ቦታ ማለት ነው። ስለዚህ እኛ ጋር የምትመጡ ከሆነ አምስት ዘርፎችን ነው የምታዩት። በተለይም ደግሞ ፕራክቲካል የምናያቸው የተለያዩ በሽታዎችን መለየት ክትባቶችን መከተብ፣ መንቁራቸው መቁረጥ፣ ዝርያ መለየት የዶሮቻችን የሚጥሉትን የማይጥሉትን ዶሮች ለመለየት ከዚህ በተጨማሪ ደግሞ መኖም ፕራክቲካል በሆነ መንገድ ማምረት እና ቲዎሪ ነው ብለን ደግሞ ስናስተምር ፕራክቲካል ነው የምናስተምረው። ያ ማለት የጻፈ ነገር ሳይሆን እየሆነ ያለውን ነገር ከእሱ ስህተት እንድትማሩ ወይም ደግሞ ከአሰልጣኙ ስህተት ሊሆን ይችላል ከሌሎች ስህተቶች ሊሆን ይችላል የምትማሩት ስለዚህ እሱን ይዛችሁ ወደ ስልጠናው ወደ ስራው እንድትገቡ ለማድረግ ያክል ነው። ብቻ ስልጠናውን ብትወስዱ በጣም የተሻለ ነው። ኃላፊነቱ ወስደን እናስተዳድራለን። ኪሳራውንም ትርፉንም እየተቆጣጠርን በራሳችን ኃላፊነት ዶሮቻችንን በውል ወስደን ማስተዳደሩ ስራ እስከምትፈልጉበት የጊዜ ገደብ ድረስ እናስተዳድርላችኋለን። እነዚህ ጉዳዮች የሚጠቀሱ ናቸው። ሌላው ወደ መረጃዎች ልመለስና እዚህ ጋር የእቃዎች ምንድን ነው የቆይታ ጊዜያቸው ሲጨምር ዋጋ እያጡ ነው አይደለም፣ የሚሄዱት። ስለዚህ ሪሴል ቫሊያቸው በጣም እየቀነሰ እየቀነሰ ነው የሚመጣው። ስለዚህ አንዳንድ እቃዎች ሪሴል ቫሊያቸው ከፍ ይላል፣ አንዳንዶቹ ዝቅ ይላል። ነገር ግን ደግሞ እንደመነሻ ለምሳሌ አንድ ዶሮ አርቢ አንድ ሺህ ዶሮዎችን አስገባው ቢል ለምሳሌ እኔ ሂሳብ በሰራሁት መልኩ በጣም ተመጣጣኝ በሚባል አይነት አጀማመር አብዛኞቹን በማንዋል እቃዎች ተጠቅመው ማለት ነው 49110 ብር ያክል ወጪ ያደርጋል ስለዚህ እነዚህን 49510 ብር እቃዎቹ ልጥቀስላችሁ፣ መመገቢያ፣ መጠጫ፣ ሮቶ እና ትሬን ያስኩት። እነዚህ በጣም ከፍተኛ ወጪ የሚያስወጧቸው እቃዎች ናቸው እርባታ ውስጥ ከምታስገቧቸው እቃዎቹ ውስጥ ማለት ነው። 49510 ብር ወጪ ብታደርጉ ለአራት ዓመት ያክል እነዛን እቃዎች ብትጠቀሟቸው ከዛም ወደዚህ ሊበላሹ የሚችሉበት ሁኔታ አለ። ግን በአማካኝ እንኳን ብንጠቀማቸው በአጠቃላይ እንደገና መልሳችሁ ስትሸጧቸው ስታወጡ 49510 ብር ነበረ ያወጣችሁት መልሳችሁ ስትሸጧቸው ደግሞ 25 ሺህ ብር ያክል ቢያወጡላችሁ ያ ማለት ከግማሽ በታች ቀንሰው ስለሚገዟችሁ ማለት ከዶሮቻችን 250 ሺህ እንቁላል በአመት ብናገኝ ያ ማለት ግን 49510 ብር ያክል ወጪ አድርገን ስንገዛ ስንጀምር ስንሸጥ 25 ሺህ ብር የምናወጣ ከሆነ የተጠቀምነው ደግሞ አራት ዓመት ከሆነ ያ ማለት በየአመቱ 6127 ብር ከ50 ሳንቲም ያክል እየቀነሰ ይመጣል ማለት ነው። ይህን ደግሞ ወደ እንቁላል እንቀይረው። ያ ማለት እንቁላል ላይ የሚያሳርፈው ጫና እያንዳንዷ የምትጣለው እንቁላል በየቀኑ የምትጣለው እንቁላል ላይ መጀመሪያ ያወጣችሁት ወጪ 0.06 ሳንቲም ያክል ያወጣል። ያ ማለት 10 ሳንቲም ያልሞላ ማለት ነው። ይሄ በ1ሺህ ዶሮን ይሰራ ነው። አንድ ሰው 4ሺህ ዶሮ ቢያስገባ ከፍተኛ ወጪ ነው የሚያወጣው ለእቃ ብቻ። አብዛኛዎቹ እንደውም ቁጥር በጨመረ ቁጥር ሞር ወደ አውቶማቲክ የሆኑ ግብአቶች ነው የምትጠቀሙትና ስለዚህ እነዚህን ከግምት ውስጥ ማስገባት አስፈላጊ ነው። የምንገዛቸው ቤትም የገነባችሁ ከሆነ በጊዜ ሂደት ውስጥ ስትጠቀሙበት ምን ያክል አመት ተጠቀሜበታለሁ፣ ምን ያክል ወጪ አወጣሁበት፣ ምን ያክል ከዶሮቹ አገኘው ብላችሁ ሂሳብ ብትሰሩ በእያንዳንዱ እንቁላል ላይ ታሳቢ ይሆናል ማለት ነው። ስለዚህ እነዚህ ከግምት ውስጥ መግባት ያለባቸው ናቸው። በእንቁላል ግን እስከ 10 ሳንቲም ያልሞላ ማለት ይቻላል። ዞሮ ዞሮ 5 ሳንቲም ገደማ ሊጠጋጋ የሚችል ወጪ በእንቁላል ይታሰብበታል ማለት ነው። ቀጥሎ ወደምናየው ወጪዎች ስንመጣ ልዩ ልዩ ወጪዎችን እንመልከት። ልዩ ልዩ ወጪዎች ምንላቸው ምንድን ነው? ለጥገና ቤት ጠገናላችሁ፣ ለምሳሌ ክረምት በሆነበት ሰዓት፣ እንዲሁም ደግሞ አንዳንድ የተበሳሱ ነገሮች መጠገን ይኖርባችኋል። የተነቃቀሉ ነገሮች መገጠም ይኖርባችኋል። ትራንስፖርት ይኖርባችኋል። መድኃኒት እንኳን ለመግዛት ታክሲ መያዝ አለባችሁ። ባጃጅ ትሳፈራላችሁ። ይሄ ሁሉ ታሳቢ ይሆናል። ኦሞ ትገዛላችሁ። ላርጎ ትገዛላችሁ። ከዚህ በተጨማሪ ደግሞ ለምታጸዱበት መወልወያ መጥረጊያ ትገዛላችሁ። ከዚህ በተጨማሪ ደግሞ ለሐኪም ጉብኝት ልትከፍሉ ትችላላችሁ። ለምሳሌ ለሐኪም ጉብኝት ለምሳሌ ዶሮቻችሁ ቢታመሙ እንዲጎበኝላችሁ ሰውን ልታመጡ ትችላላችሁ። ያ ሰው ኮስት ያረጋችኋል። ስለዚህ ያ ባለሙያ ማለት ለሙያው ለከፍ ለሰራበት ሊያስከፍላችሁ ይችላል። እነሱ እነሱ ሁሉ ከግምት ውስጥ ይገባሉ። ከዚህ በተጨማሪ ደግሞ እንቁላልም ይሰበራል። ያ ማለት ለምሳሌ እንቁላል ይሰበራል ስንል የራሱ የሆነ ጤናማ የሆነ ፐርሰንት አለ። ወይም ደግሞ ለምሳሌ ምን ያክል የእንቁላል ምርት በወር አላችሁ ወይ በቀን አላችሁ? ከበቀን ከሚጣለው እንቁላል ውስጥ ጤናማ በሆነ መንገድ የሚጠበቅ የእንቁላል የመሰበር መጠን አለ። እሱን ሁሉ አካቶ አጠቃላይ በእንቁላል እስከ 41 ሳንቲም ያክል ወጪ ታረጋላችሁ። በእያንዳንዱ እንቁላል ማለት ነው። በእያንዳንዱ እንቁላል ይሄ ነገር በነገራችን ላይ የማያልቅ ነገር ነው፣ የማይቋረጥ ነገር ነው። ትራንስፖርትም፣ የጉብኝትም፣ እንዲሁም ደግሞ እንቁላል መሰበርም የማያቋርጡ ነገሮች ናቸው፣ ያሉ ናቸው። ስለዚህ ለእነዚህ 41 ሳንቲም ያክል ለእንቁላል ታወጣላችሁ። ወደ ቤት ኪራይ ስንሄድ አንድ ዶሮ አርቢ 16 ሺ ብር ቢከራይ በአጠቃላይ በየሚያመርተው እንቁላል ቅድም በሰራነው ስሌት መሰረት 66 ሳንቲም ያክል የቤት ኪራይ ይታሰብበታል በእንቁላል በአንዷ እንቁላል ላይ 66 ብር 66 ሳንቲም የቤት ኪራያችሁ ማለት ነው፣ 16000 ብር ብትከራዩ እንዲሁም ደግሞ ከጠቅላላ ለጠቅላላ እንቁላል ለምታመርቱት እንቁላል ብታካፍሉት 0.66 ሳንቲም ወይም ደግሞ 66 ሳንቲም ያክል የቤት ኪራይ ወጪ ይኖርባችኋል በእንቁላል ማለት ነው። ሰራተኛ አንድ ዶሮ አርቢ በተመሳሳይ 6000 ብር ደሞዝ ቢከፍል ለአንድ ሰራተኛ በቋሚነት ለሚሰራለት ማለት ነው 25 ሳንቲም ያክል በእንቁላል ይታሰብበታል 25 ሳንቲም ያክል ለሰራተኛ አንድ እንቁላል ሲሰበር 25 ሳንቲሙ ያክል የሰራተኛ ልፋት እንደሆነ ወይም ደግሞ የሚከፈላቸው ደሞዝ እንደሆነ ልብ ማለት ያስፈልጋል ማለት ነው ሌላው የመብራትና የውሃ ነው የመብራትና የውሃ አጠቃላይ እስከ 4800 ብር ያክል ኮስት ያደርጋችሁና በወር ያ ማለት 20 ሳንቲም ያክል 20 ሳንቲም ያክል ኮስት ያደርጋችኋል በአንድ እንቁላል ላይ ማለት ነው ውሃ መብራት እና እናንተ የምትጠቀሙበትም ስልክ ለሽያጭ ሊሆን ይችላል፣ አንዳንድ ነገሮች። እነዚህ ጠቅላላ ወደ ሀያ ሳንቲም ያክል ወጪ ታደርጋላችሁ ማለት ነው። ወደ ፋይናል ነገሩ እየመጣን ነው። እነዚህ ወጪዎች በአጠቃላይ አንድ ሺ ዶሮችን መሰረት ያደረጉና ጤናማ እርባታን መሰረት ያደረጉ ወጪዎች ናቸው። ሌሎች ሌሎች በእርግጥም ጤናማ አይደለም ማለት ይቻላል። በእርግጥ ለምን ስምንት መቶ እንቁላል ነው የያዝ ነው። አንድ ዶሮ አርቢ በጣም ጤናማ ነው የሚባለው በእንደው በመጀመሪያዎቹ አራት አምስት ስድስት ወራት የሚጠበቀው ዘጠና ቤቶች ውስጥ ምርት ነው። 89 ከ87 ጀምሮ 87፣ 88፣ 89፣ 91፣ 92፣ 93፣ 94 ጎበዝ ከሆነ 94 ላይ ረጅም ጊዜ ባይቆዩላችሁም፣ እዚህ አካባቢ ግን ይዋዥቃሉ። ይሄ ያክል ወጪ አለባችሁ ማለት ነው። ስለዚህ ወደ አጠቃላይ ወጪው ስንመጣ አጠቃላይ ወጪው ስንመጣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ወደ ወጪው መጥተናል። ምርትና አገልግሎታችንን ለማወቅ ወይም ደግሞ የተለያዩ ኢንፎርሜሽኖች ለመውሰድ ከፈለጋችሁ አድራሻችን ዱከም ነው፣ ብሉ ላይ ሁለተኛ ፎቅ ላይ እርባታ እርባታ የሚሸተው ቢሮችን ሁለተኛ ፎቅ ላይ ይቀበላቸዋል። ከጥሩ መስተንግዶ ጋር ከጥሩ ኢንፎርሜሽን አሰጣጥ ጋር ጥሩ መረጃ ታገኙበታላችሁ። በ0954 62 1324 ላይ ምርትና አገልግሎታችንን በስልክ መጠየቅ ይቻላል። በአካልም ለመምጣት ኢንፎርሜሽኖችን ለመጠየቅ ይህን ስልክ መጠቀም ትችላላችሁ። ማስታወቂያ እንዳላበዛባችሁ መጨረሻ ስደርስ አስር ብር ከ95 ሳንቲም ያክል ወጪ ይጠበቅባችኋል። አስር ብር ከ95 ሳንቲም ያክል ወጪ ይጠበቅባችኋል። አንድ እንቁላል ጤናማ በሆነ መንገድ ለማምረት ማለት ነው። ሙያችሁ ሲቀንስ፣ እውቀታችሁ ሲቀንስ ከዚህ በላይ ወጪ ታወጣላችሁ። ሙያችሁ ሲጨምር፣ ስራውን በደንብ ስታውቁት ከዚህ በታች ወጪ ታወጣላችሁ። ይሄ ነው ያለው እንግዲህ፣ መሬት ላይ ያለው ጉዳይ ይሄ ነው። በነገራችን ላይ እንግዲህ 18 ደቂቃ አክል ፈይቶብኛል። አርላ ይሄን ለመስራት ወደ አራት ሉቅ ገደማ ነው ይሄንን ለመስራትና ሂሳቡን ለማምጣት የፈጀሁት ማለት ነው። ለዛ ነው ረጅም ጊዜ የቆየሁባችሁና ካለው ስራ ጫና ጋር ተያይዞ ቁጭ ብሎ ራስን ሀሳብን ሰብስቦ ለመጻፍ መሬት ላይ ያለውን ነገር ደግሞ እኔ ከምሰራው አንጻር ሌሎች ከሚሰራውት አንጻር አርቢው እውቀቱን እንዲሸምት ወይም ደግሞ እውቀት እንዲያገኝ ልምድ እንዲያገኝ ለማድረግ ረጅም ጊዜ ስለሚጠይቅ ነው። ያ ማለት ሰዓታትን ቁጭ ብሎ መጻፍ ያስፈልጋል። ቁጥር ነክ ነገር ደግሞ ታውቁታላችሁ መቼም። እና ያ ማለት አመታዊውን ከመስራት ነው ወደ እለታዊ እየመጣ ነው ማለት፣ አስቡት ከታች ወደ ላይ፣ እንደገና ከላይ ወደ ታችን የመጣሁት ማለት ነው። ስለዚህ ጥሩ መረጃ እንዳገኙበት እንዳገኛችሁበት ተስፋ አድርጋለሁ። ለእናንተ ጥሩ መረጃ ለመስጠት ያክል ዛሬ ብቅ ብያለሁኝ ማለት ነው። ስለዚህ ሀሳብ አስቶቻችሁን ጻፉልኝ። በቀጣይ እንግዲህ የቀሩትን እንግዲህ አርቢው ስለ እርባታው ፍንትው አድርገው የሚያሳዩ ጥሩ ጥሩ ቀመሮች አሉ። እውነት ለምሳሌ አንድ ሺህ ዶሮ ባስገባ፣ ያው ብዙ ሰዎች ስለሚጠይቁኝ ብዬ ነው። ቢሮም ሲመጡ ሰዎች እስቲ የአሁኑንና የወደፊቱን ስራ ልኝ ይላሉ። ያኔ ሰርቼ ስነግራቸው የምጠቀምባቸውን ፎርሙላዎች ነው። ምዚጋ ምጠቅስላችሁ ማለት ነው። በያ ማለት መሬት ላይ ካለ መሬት ላይ ከወረደ ነገር ነው ለእናንተ የማቅርብላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ እቺን ነገር ጀባ አልኳችሁ። ምናልባት ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁ ብዙ ሰዎች ትኖራላችሁ፣ እያያችሁ የምትወጡ ብዙ ሰው። ይህን ቻናል ያቀዋል፣ ብዙ ሰው፣ በጣም ብዙ ሰው ያቀዋል። ነገር ግን ደግሞ በሚከተሉት በጣም ትንሽ ናቸው። ይህን ነገር ብናስተካክል ለእኛም ድጋፍ፣ ለእኛም ብርታት ነው የሆነው። እናንተም ጥሩ ኢንፎርሜሽን ታገኙበታላችሁ። ሰላማችሁ ይብዛ።